ለኮይ ለኔ ላይ ጂጂ ጥያቄ አለሽ? ጥያቄ ጠየኩ እኮ። ለምንድን ነው ክርስትና እስልምና ብቻውን መቆም አይችልም? ምክንያቱም ሻዳ ስታዚዙ የመጀመሪያ ስራችሁ ክርስቶስን ማስካድ ነው፣ እና ክርስትና ባይኖር እስልምና ባዶ ናት ማለት ናት። እሺ፣ ራስን ይችላል ይቆማል። እስልምና ለምንድን ነው ሻዳ የምታዚዙት ታዲያ? ክርስቶስን እየጠራችሁ ሻዳ ምን ማለት ነው? ያው ቃለውን ብታስገቡት አይደል፣ የምን ቃል? የማስካድ የቱ ጋር ማስረጃ አስተኝ። ምን ማለት ነው ማስረጃ? ማስካድ የበፊቱ እምነታቸውን ትተው ወደ አዲሱ እምነታቸው እንዲመጡ፣ ያው ምስክር መሆን፣ አምነት ወደ አዲስ እምነት መሽጋገር፣ ያለ ሳዳ ሌላ ምን ይመስላል? እምነት የሚባል ነገር አለ፣ ሃይማኖት ግን የለም። ትክክል ነሽ። ሃይማኖት አላዘም። ሃይማኖት ላይ ነው ላይ ነገር አለ ሃይማኖት የለም። እሺ፣ ኢየሱስ ክርስትናን የሰበከበት ቦታ አንድ ጥቅስ ስጭኝ ማለት ነው። ጥቅስ ጥቅሳት በላይ እኔ እዚህ ጋር አስተማሪ አይደለሁም። ጥቅስ ልጠቅስልህ አይደለም ምን ነው የምትማረግ ለምንድን ነው ወይ አዳምጪ አረዛ ማስረጃ ካለሽ አቅሙ ካለሽ ትወያይናለሽ ማለት ነው ከሌለሽ ደግሞ ማስረጃ ወይይት አለ ጥያቄን የጠየቅኩሽ ለምን ለምን ሺፍት ታደርጋለህ ጥያቄን እስልምና ራሱን ችሎ ይቆማል አይቆምም የሚለውን ነገር ንገረኝ እሺ አሁን በአጭሩ ክርስትና የሚባል ሃይማኖት ከይቀርታ ጋር እሱ እንዳለሽ የለም መጽሐፍ ቅዱስ የሚባል መጽሐፍም የለም አናቅምኛ ይቅርታ እንደውም እናንተ ታውቃላችሁ እኮ አይደለም? አታውቁም። መጽሐፉ ማነው የጻፈው? እንደውም ማነው የጻፈው? ነቢያት የትኞቹ ነቢያት? ማን ጻፈው? የሙሴን መጽሐፍ የምትሉትን ማነው የጻፈው? ኦሪተን ማነው የጻፈው? ቆይላ ሲጀመር፣ ሲቀጥል ደግሞ መጽሐፍ ተጻፈው በሐዋርያት ነው ለሳን ጊዜ ይቅርታ እሺ ወገናችን አሁን ለምን ሌላ ቦታ ትሄዳለህ ጥያቄ መልስልኝ አሁን ቀጥታ ወደ መጽሐፍ ቅዱስ የሄድክ ለምንድን ነው እስልምና ብቻውን የማይቆመው መልስ የለንም መልስ የለንም ምን ይላል ይህ መልዕክት ከማን በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው የማን ህብራውያን የተጻፈበት ሺ አንድ ያዥልኝ። ያንን ይቀርታ ይቀርታ፣ ከኛ ጋር ልታወሪ ብለሽ ሃይማኖት ብለሽ እንዳታወሪ። መጽሐፈ መሰጅ እና ክርስትና ብቻውን እስልምና ብቻውን አይቆምም። ግን አሁን ይቀርታል። ለምን እንደሆነ ለያስረዳ ቅዱስ ሌላ ምን ትሄዳለህ? ትክክል ነሽ። መጽሐፍ እኔ ጠያቂ ነኝ። ኖርማል ላይ። ስለዚህ በመጮህ የሚገኝ ነገር እሺ እኮ አንዴ፣ እኛም አላስቀየም፣ እኛም አላስቀየም። አንዴ እኮ አረ ቆይ ቆይ ቆይ፣ እንዴ፣ ምን ሆነሽ ነው? ቆይ ሌላ ቦታ እንዳትሆን፣ ቆይ ቆይ፣ እኔ አላስወራሽም። የሚገርምሽ፣ እሺ፣ ቆይ፣ አሁን አዳምጪ። አንድ ሰከንድ፣ አላስወራሽም። እንደዚህ ከጀመርሽ ያ ይቀራል፣ እወርዳለሁ። ማለት መልስ ካልሰጠኝ መልስ የላችሁም ብዬ እወርዳለሁ። ስለዚህ ማዳመጥ አንድ ሰከንድ፣ ሌላ ነገር ካላወራከ። እሺ አሁን ታዳምጪ ታዳምጪ፣ ይመለስልሻል። ከዛ ዝም ነው ሌላ ቦታ ከገባሁ አወራለሁ። እስልምና ያለ ክርስትና ሳይኖር መቆም አይችልም ወይ ስታሲዙ ለምንድነው? ኢየሱስ ክርስቶስ የአላህ ነብይ ነው ብላችሁ የምታስይዙት? ለምንድን ነው? ይቅርታ እኛ ሙስሊሞች ስናወራ በማስረጃ ስለሆነ፣ ይቅርታ ለማወቅ ከሆነ መልስልሻለሁ። ኢንቴንሽንሽ፣ ግን የመጣሽበት ለማወቅ ስላልሆነ መረጃ አውጪ፣ መጀመር መረጃ አውጪ፣ መረጃ

አይ እቺ ልጅ እኮ ለአንተ እኮ አትሆንም። እንደዚህ አይነት ሰው እኔ ጠርቤ ማስተካከል ስለምችል አስተካክላታለሁ። ችግር የለውም፣ ኖርማል። እታች አለ ልጅ የቅድሙ ልጅ እኮ ነገረ ይባላል እኮ አለ። ለምን እኔን ትጠይቀኛለሽ? እዚ በጣም መሰከረልኝ እኮ። ኢየሱስ ነቢይ ነው ማለት ከክርስትና ጋር ምን አገናኝ? ክርስትና ቅድስቱን ካልመሰከርሽ ሙስሊም አትሆንም ማለት ነው። እኮ ኢየሱስ ክርስቶስ እንደ ነብይ መሆኑን እያንዳንዱ በኢየሱስ አይደለም በሁሉ ነቢያቶች በመስቀል ግዴታ አለበት አንድ ሙስሊም። ምን አገናኝ? እምጠቅሱት እሱን ብቻ ነው እምጠቅሱት። ነብዩ መሐመድን እምጠቅስ አለን አብረን። መሐመድማ የመጀመሪያው ስለሆነ ግዴታችሁ ነው በቃ። ስለዚህ እሱን ካላመናችሁ ሲጀመር፣ ከክርስትና ጋር ምን አገናኝ? ኢየሱስ ክርስቶስ ነብይ መሆኑን የክርስትናማ ክርስቲያን ኢየሱስ ክርስቶስ አምላክ ብላ ስለምታመን ወይ ግዴታ አምላክ አይደለም ተብሎ ስለተነሳ እስልምና እሱን ለማስቀደም የመጣ እምነት ስለሆነ የግዴታ እሱን መንካታችሁ ግዴታ ነው አይሁዶች ምን ይላሉ መሰለሽ ኢየሱስ ክርስቶስ የዝሙት ልጅ ነው ብላ ያምናል እነሱንም እየነካን ነው ማለት ነው በአንቺ ሀሳሰብ መሰረት ክርስቲያን እንደዛ ነው የሚያምነው ትይኛለሽ ምን አገባኝ ሚት በማድረግ ሚት በማድረግ ሚት አታረ ሚት አላረ አዎ ስለዚህ ኢየሱስ ክርስቶስ ነቢይ መሆኑ ከክርስቲያን ጋር ምን አገናኘው? እኛ እንደዛ ነው የምናምነው ካልሽ አይሁዶች ደግሞ ክርስቲያን ኢየሱስ ክርስቶስ አምላክ ነው ብላ ክርስቲያን ክርስቲያን ኢየሱስ ክርስቶስ አምላክ ነው ብላ ስለምታምን ምን አገባን? እስልምና ደግሞ የተነሳው ኢየሱስ ክርስቶስ አምላክ አይደለም ተብሎ የተቋቋመ አዲስ እምነት ነው። መሐመድ ያመጣው ለብቻው ተነስተው ያመጣው እምነት ስለሆነ ለዛ ኢየሱስ የምታነሱት ኢየሱስም ካላነሳችሁ እስልምና ባዶ ነው ማለት ነው። ነሻንቱ እሱን እያስካዳችሁ እሱ አይደለም እያላችሁ የምትነሱት ሻሃዳ ራሱ ስታሲዙ፣ ምክንያቱም እስልምና ብቻውን አይቆምም። በጣም ጨረስ ታወራሽ ተዋል ጨረሽ። የግድ ነቢያቶች ካላችሁ ለምን እነ አብራምን አልጠራችሁም? ለምን እነ ሙሴ አይጠሩም? ለምን ክርስቶስ ላይ ብቻ አተኮራችሁ? ይሄ ነው ጥያቄ። ለምንድን ነው ኢየሱስ ክርስቶስን አስክዳችሁ የምትጀምሩት? ያለ ክርስትና እስልምና ባዶ ነው ማለት ነው። ጨረሽ ያም ይሄ እኛ አይመለከተንም። አይሁዶች ኢየሱስ ክርስቶስ የዝሙት ልጅ ነው፣ ኢየሱስ ክርስቶስ የገሃነም ነው ነቢይ አይደለም ብለ ያስተባሉ ሰው እነሱን እየካድ ነው ማለት አይደለም። አንደኛ ሁለተኛ ደግሞ መልሳችንን መልሴ ላስቀምጥ ከይቅርታ ጋር። ሁለተኛ ደግሞ እንደ ሙስሊም ክርስቲያንም አይደለም እንዴ አይቆምም ስለምናምን እኮ ለዚህ ነው እኮ ብቻውን አይቆምም ስለምናምን እኮ ለዚህ ነው። እንዴ እኔ እንበለሽ እኮ ምንድን ነው መሰለሽ፣ ሲጀመር ክርስትና የሚባል ነገር የለም ወይዘሮት፣ ክርስትና የሚባል ነገር የለም። ኢየሱስ ክርስቶስ አንድ አምላክን ሰበከ እንጂ አምላክ ነኝ አላለም። ስለዚህ እኛ መልእክተኛ ነብይ ነኝ ብሏል። በደንብ አስበው ነብይ ነኝ ብሏል። ኢየሱስ እኛ ነብይ ነው እንላል። ነብይ ነኝ ብሏል። ነብይ ነው እንላል። ነብይ እንደሆነ ተናግሯል። ነብይ ነው ብለን እናገራለን። ይሄ ከማስካድ ጋር ካለ ማስካድ ጋር ምናምን አይገናኝም። አንደኛ ሁለተኛ ደግሞ ኢየሱስ ክርስቶስ አምላክ ነው ብለን እናስተምራለን። አል እሱማ እንስሳም ነው ብለሽ ልታስተምር ትቻለ። አይመለከተንም። ስለዚ አምላክ ለመሆኑ ግን ተናግሯል ወይ ነው ጥያቄ። በደንብ በጣም ብዙ ጊዜ አልፋና ኦሜጋ እኔ ነኝ ብሏል። ስለዚአንገባሃምና የግድ ክርስቲያን ምንድና ክርስቶስ እንትን አይደለም ማለት ማስረጃ በጣም ብዙ። ሲቃትል ደግሞ ይኸውልህ አንድ ነገር ልንገርህ ብቻውን እንደዚህ አታልፊም። አምላክ ነኝ ያለበትም ማስረጃ አምጪ። ብዙ አለ ብለሽማ አታልፊምት። በማድረግ እኮ እስልምና አይቆምም። እኔ ስላደረጋቸው እስልምና ራሱን ችል አይቆምም። ውሸት እንደሆነ የታወቀ ነው። ይሄ አለም ያው አማታል። እንዲ ለምልክሽን ዝቅ አድርጌና ተመልሰሽ ከበረደላት አስገባት። በቃ አልቋል። ሀሳቧን እንደተመታ ስላወቀች ነው። ብዙ አለ አለች። እኛ ምን አገባ ነው ብዛ ይኖር አይደለም። እኛ እንደዛ ነው። ምን አይሁድም እኮ ነብይ አይደለም ብለው ያምናሉ። መሲህ አይደለም ብለው ያምናሉ። እኛ ግን መሲህ ነው፣ ነብይ ነው ብለን እናምናለን። ሰው እነሱን እየተቃወመ አቡኪ፣ በዚህ አጋጣሚ ይሄ ጥያቄ ወደ ከዚህ በኋላ የሚገቡት ኢየሱስ አምላክ ነው እየተባለበትን አንድ ጥቅስ ያምጡ። ምን ትላለህ? አ ያለ በዚያ አናስተናግድም። እንደውም አዎ ክርስቲያኖችን

ምንድነው ቆማችሁ? አፊራ ነው እንደ ያለው ምን ሆነ ነው ደድምሰ ነው ማን ነው ያረው እይ ነው ማና ምን ሰላም፣ እንዴት ናችሁ? እንዴት ኋላችሁ? እኔን ሰላም ነሽ ወይ? እግዚአብሔር ይመስገን። የትኛው እግዚአብሔር ነው ይመሰገን? ኢየሱስ ክርስቶስ ይመስገን። ማስረጃ ኢየሱስ ክርስቶስ ልጠይቃችሁ ነበረ። ቆይ ቆይ ልጠይቃችሁ ነበር። የተናገርሽው አደገኛ ነገር ነው። ቆይ ቆይ ላላ ኢየሱስ ክርስቶስ አንዴ አንዴ ወገራ ወቀራ ሰውም እንዴ ከዩ በቀን ነው የምሰሙት። ክርስቲያኖች ምን አላችሁ ነው? ጠያቄ ልጠይቅ እቻለ። የተናገርሽው አይ የተናገርሽው አሁን እኛ መጀመሪያ ላይ ስትናገሪ የእኛን ነቢይ ተሰርበሻል። አምላክ ነው ብለሽ ሰርበሻል ኢየሱስ ክርስቶስን። ስለዚህ መጀመሪያ ማስረጃ ተመጫለች። ለዛ ዝም ብለን አናሳልፍም። የተሳደብሽ ነቢያችንን ዝም ብለን አናሳልፍም። ማስረጃ አምጪ መጀመሪያ ለ እሺ ማስረጃ ልስጣችሁ። እግዚአብሔር ነኝ ያለበትም ማስረጃ ኢየሱስ ክርስቶስ ሳይሆን እናንተ ውስጥ ያለው ኢሳ ነው። ለምን ኢሳ ብላችሁ አታስተምሩም? ቆይ ማስረጃ መጀመሪያ ለተባለ ኢየሱስ ክርስቶስን እኛ ነው የምናውቀው፣ ግን ኢሳ ለምን አትሉም? ነው ጥያቄ ነው ይሄ ነብይ ነው። እንደዛ ነው ማለት ነው። በቃ ኢሳ አይደለም። እሺ ያሁሸዋ ነው። እየሱስ አይደለም፣ ያሹአ ነው። ያሹአ ለእንትን ለአረቦች ነው ያሹአ የሚሉት አረቦች ነው የሚሉት እና ያሹአ ማለት ኢየሱስ ክርስቶስ ነው። ስለዚህ ኢሳ